ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። መጨረሻውን ጉዳይ እንመልከት። የድሪብሊንግና ድሪብለሮች ከእግር ኳስ መጥፋትን ጉዳይ እናንሳ። ያው አሁን ዘመኑ ሲስተም ሆኗልና ብዙ ተጫዋቾች ከዚህ ፍላጎታቸው ወይም ከዚህ ችሎታቸው እንዲታቀቡ የተደረገ ነው ይህንን ጉዳይ እንመልከተው። አ ልክ ነው። ለእኔ በጣም እግር ኳሱን ውብ ከሚያደርጉት ክህሎቶች መካከል አንደኛው አብዶ መስራት ወይም ፌንታ ድሪብል በእንግሊዝኛ የሚባለው ነው እና የምናውቃቸው ትልልቆቹ ተጫዋቾች በሙሉ በእግር ኳስ ታሪክ ያሉት ትልልቆቹ ተጫዋቾች እኔ እንደ ላሚን ያማል ላሉ ተጫዋቾች መሳሰ አሁን የጠፋ ያለ ስኪል ያላቸው ተጫዋቾች ስለሆኑ ነው። ወይም ደዜሪዱ ወይ አሁን በዚህኛው አመት ያየ ነው ሌላ ፔጅ ተጫዋች የድሪብል ማስተሮች ናቸው። አንድ ዶክሜንታሪ እያየሁ ነበር፣ የዮሃን ክራይፍን ዶክሜንታሪ ረጅም እጅጌ ሙሉ ቲሸርት ለብሶ ኳስ ሲጫወት የሚያሳይ ገና የሰባት ዓመት ልጅ እያለ በአምስተርዳም አዲሱ ሲቱ ከሁለቱ የዓለም ጦርነት ትራውማ እየተላቀቀች ከነበረችው አምስተርዳም ውስጥ ሲጫወት የሚታይ እና በቃ የቆዳ ኳስ ሌዘር ኳስ የመታ ድሪብል ሲያደርግ መንገድ ላይ ሲጫወት ምናምን የሚታይ ነው። እና አንድ መጽሐፉ ላይ ምን ይላል ማይ ፊሎሶፊ የሚለው መጽሐፍ ላይ እኔ ያደግኩት መንገድ ላይ ነው እና ድሪብል ማድረግ መንገድ ላይ የምትማሪው የስትሪት ክህሎት ነው ይላል። በሜቶዶሎጂ የሚመጣ አይደለም። አንድን ተጫዋች እንደዚህ ነው ድሪብል የሚደረገው ብሎ በማስተማር የሚመጣ አይደለም ይላል። የክራይፍተርን የተማርኩት የአምስተርዳም ከተማ ጎዳናዎች ላይ በመጫወት ነው ብሎ ይናገራል። ሆርሄ ቫልዳኖም እንደዚሁ የድሪብል ክህሎት በፊልድ ፉትቦል ወይም በጎዳና ላይ በመንገድ ላይ እግር ኳስ የሚዳብር ነው። ረጅም ይሁን አጭር፣ አንድ ሰው ሀብታም ይሁን ደሃ በእግር ኳስ የላቀ ክህሎት ይኖረው አይኖረው ግን ያ ድሪብል የሚጠይቀውን ብልሃት ለመማር የሚሆን ትክክለኛው ስፍራ የተለመደው አሁን በአውሮፓ ክለቦች የሚዘወተረው በዓለም ክለቦች የሚዘወተረው የልምምድ ሜዳ አይደለም። የጎዳና ላይ ስኪል ነው፣ ብልሃት የሚጠይቅ ካኒንግ መሆን የሚፈልግ ነው ይላል። አሁን ቁጥሮቹን ስታያቸው በግልጽ ይታያል። በ2023/24 እንኳ ያለፈውን የውድድር ዘመን ስታቲስቲክስ ብትወስጂ በአምስቱ የአውሮፓ ሊጎች በድምር በትልልቆቹ ሊጎች ማለት ነው፣ 28264 ድሪብሎች ናቸው የተመዘገቡት። ከዛ በፊት ወደ ኋላ ሶስት ዓመት እንኳ ብትሄጂ ከዛ በ21 ፐርሰንት ቀንሷል፣ ወይም 34308 ነበር በ2020/21 የውድድር ዘመን። በየአመቱ አሁንም በዚህኛውም የውድድር ዘመን ሀያ ሁለት ሺህ አካባቢ ነው በአምስቱ የአውሮፓ ሊጎች የተመዘገበው። የድሪብል ክህሎት በስታቲስቲካል ማሳያ በየጊዜው እየቀነሰ መጥቷል። ምክንያቱ ምንድነው? አንዳንዶቹ በቃ እንዳልኩት የስትሪት ፕሌ እየጠፋ ስለሆነ ወይም የመንገድ ላይ እግር ኳስ እየጠፋ ስለሆነ እኛም ሀገር ይባላል። በየሀገሩም ግን እንዲሁ ተመሳሳይ ነገር ይባላል ልምምድ በክለብ ሜቶዶሎጂ የሚሰጥ ከሆነ ተጫዋቾች ፓሴን ሙቭ ፓሴን ሙቭ ብቻ ነው የሚማሩት እንጂ ድሪብል መስራት አይፈቀድላቸውም። አሁን አንድ የሚለይ ነገር አለው፣ ላሚን ያማል። ምናልባት የዚህኛው ዘመን በአምስቱ የአውሮፓ ሊጎችም የእሱን ያህል ብዙ ድሪብል ያደረገ ተጫዋች የለም። በላሊጋ ከሁሉም ተጫዋቾች የበለጠ ብዙ ድሪብል ያደረገውም በድሪብል ስኬቱም ቀዳሚ የነበረውም ተጫዋች እሱ ነው። የት ነው ያደገው? ሮካፎንዳ ውስጥ ነው ያደገው። እና ሮካፎንዳ ውስጥ ያደገ ሰው አይፈራም ይላል ምክንያቱም መንገድ ላይ ወንጀል ሲፈጸም ምናምን እያየሁ ነው ያደግኩትና፣ አያስፈራኝም። እሱ የሆንን ተጫዋች አብዶ ሰርቼ ለማለፍም የድፍረትና የሪስክ ችግር የለብኝም መንገድ ላይ ነው ያደግኩት። መንገድ ላይ የሚዳበር ክህሎት ነው የድሪብል ክህሎት፣ እና እሱን የሰራው ሮካፎንዳ ነው። በዚህ ውድድር ዘመን የእሱን ያህል ብዙ ድሪብል ያደረገ ተጫዋች የለም። ግን ለምሳሌ አንዳንዶቹ ሊጎች የባሰ ድሪብልን የነፈጉ ሊጎች አሉ ላሊጋ ለምሳሌ ኢንዲቪጁዋል ሶሉሽንን የከለከለ ሶሎይስቶች ወይም የግል መፍትሄን የከለከለ ሊግ ነው። ለምን የስፔን እግር ኳስ የፖሴሽን እግር ኳስ የቲኪ ታካ እግር ኳስ ምናምን ስለሆነ እና እያንዳንዱ ነገር ኳስ በመቆጣጠር ኳስ ላለማጣት በመጠንቀቅ ያላቸውት ድሪብል ምን ይፈልጋል? ሪስክ መውሰድ ይፈልጋል። እና እንዴ ምን ይላል ኡስማን ደምቤሌ? አምስት ድሪብል እሞክራለሁ። የፓስን ያህል አይደለም ስኬታማ የምትሆኑት በድሪብል። ከሁለት ድሪብል አንዱ ከተሳካ ስኬት ነው። እና እኔ አምስት ጊዜ ሞክሬ ሁለት ትልልቅ የጎል ዕድሎች በፈጥር ሰዎች ከአምስት ድሪብሎች በኋላ ሁለት ትልልቅ የጎል ዕድል ፈጠር አይደለም የሚሉት፣ ሶስት ኳስ አበላሸ የሚሉት፣ ሪስክ መውሰድ የሚፈራበት ዘመን ነው ይሄኛው ዘመን። ድሪብል ደግሞ ተጫዋቾች ሞክር እንጂ ተብሎ መበረታታት አለበት። ተጫዋች ዴዘሪ ድዌይን በተመለከተ ቲዬሪ ኦንሪ ባለፈው ኦቨርላፕ ላይ ሲናገር፣ ቀጥሎ ድሪብል ካላደረግ አስወጣሃለሁ አልኩታል። የኦሊምፒክ ጨዋታ በአውትሳይድ ድሪብል አድርግ፣ ወደ ኢንሳይድ አትምጥ፣ በውጭ በኩል በባይላይን እሱ ነው የድሪብሊንግ ችሎታ የሚጠይቀው። ወደ ውስጥ ከገባህ ለፓስ ራስን የምታመቻቸው እለፈው። ፍጥነቱ አለህ፣ ክህሎቱ አለህ፣ ተጠቀምበት። በጣም አስፈላጊ አሴት ነው አልኩት ይላል። ግን በቁጥሮች በየጊዜው እየቀነሰ እየቀነሰ መጥቶ አንዳንድ ሰዎች ራሱ ሊዮኔል ሜሲም አንድ ከአርጀንቲናዊ ጋዜጠኛ ጋር ዋን ፓብሎ ቫርስኪ ከሚባል ጋዜጠኛ ጋር ባደረገው ቃለ ምልልስ ጓርዲዮላን በቀጥታ ለዚህ ተጠያቂ አላደረገ። ምክንያቱም የጓርዲዮላ ቡድኖች ሁሌ ኤሊት ድሪብለሮች አሏቸው። ሜይ ቢ በፉትቦል ታሪክ ትልቁ ድሪብለር ነበረው ሊዮኔል ሜሲ። ግን ደግሞ በባየር ሚኒክ አሪየን ሮበን እና ፍራንክ ሪቤሪ ነበሩት። በሲቲ ሌሮይ ሳኔ፣ ስተርሊንግ ሳይጠፋበት በፊት ሪያድ ማህሬዝ አሁንም ሼርኪን ራይንደርስን እነዚህ ሁሉ ጥሩ ድሪብለሮች ናቸው። ሁሌ ቡድኖቹ ድሪብለሮች ነበሩት። እንዲያውም እሱን በተመለከተ ስካይ ስፖርትስ ላይ እንደዚሁ በመንዴይ ናይት ፉትቦል በአንድ ፕሮግራም ላይ ቲሪ ሄንሪ ሲናገር እኔ የማደርሳችሁ ሁለት ሶስተኛውን የሜዳ ክፍል ነው። የመጨረሻው 30 ሜትር፣ የመጨረሻው የሜዳ አንድ ሶስተኛ የእናንተ የግል መፍትሄ የሚሰጥበት ነው። ማለት ድሪብል ይፈቅዳል ማለት ነው ግል ሊዮኔል መሲ ከዚህ አርጀንቲና የጋዜጠኛ ጋር ሲናገር ምናልባት የጓርዲዮላን ዘመን ግራም ያጋባ አድርጌ ወስዶው ይሆናል ከዛ በኋላ የፖሴሽን የቲኪታካ ቡድን ነው የእሱ የባርሴሎና ቡድን ብለው ሰዎች ስለሚያስቡ ለስድስትና ለሰባት አመት ልጅ ሄደው ድሪብል እንዳታደርግ ማለት ይጀምራሉ መመሪያ ይሰጣሉ አሰልጣኞች እና ያ ስፖንታኒቲ ጠፋ ድሪብለር ለመሆን ደግሞ ጥቂት ነጻነት ይፈልጋል እና የስድስት አመት ተጫዋችን እየሄድክ ፓስ አድርግ ፓስ አድርግ የምትዩ ከሆነ ሪስክ መውሰድ ይፈራል የኢንተርቬንሽኒዝም ዘመን ነው አሁን ኳስ ተበላሸ ማለት የሞራል ሲን ወይም የሞራል ኃጢአት ተፈጸመ እንደማለት አይነት ይመስላል፣ ይላል ሆርሄ ቫልዳን ወገን ምን ይላል መሰለህ? ስለዚህ ስለ ኢንተርቬንሽኒዝም ሲናገር ብዙ ጊዜ ቬንገርም ይህንን ኮቺንግ በስቷል ይላሉ። ኮቺንግ በስቷል እና እኔ አሁን አንድ በዚህ ዘመን እግር ኳስ አንዱ ማልወደው ነገር ልንገርሽ። እኔ ኳስ ማየት በጀመርኩበት ጊዜ ኢንተርቬንሽን ወይም በመመሪያ የሚሰጥ አሰልጣኝ አልነበረም ማለቴ አይደለም፣ ግን ሊፒ ተረጋግተው ነበር የሚያዩት ዩቬንቱስን ሲያሰለጥኑ ዴልቦስኬ ተረጋግተው ነበር የሚያዩት። ኦትማር ሂትስፊልድ ይጮኋሉ፣ ግን ጨዋታውን ማይክሮማኔጅ ለማድረግ አይሞክሩም ነበር። አሌክስ ፈርጉሰን ተረጋግተው ነበር የሚያዩት። ስቬን ዮራን ኤሪክሰን ተረጋግተው ነበር የሚያዩት። አርሰን ቬንገር ተረጋግተው ነበር የሚያዩት። እነዚህ ትልልቆቹ አሰልጣኞች ነበሩ። ከዚያ በኋላ አሁን በዚህኛው ዘመን ገና የአርቢትሮ የፊሽካ ድምፅ ከተሰማበት ቅጽበት ጀምሮ አሰልጣኞች ሲወራጩ፣ ያለማቋረጥ መመሪያ ሲሰጡ እያንዳንዱን ዝርዝር ጉዳይ ማይክሮ ማኔጅ ለማድረግ ሲሞክሩ እናያለን። እና ቫልዳኖ ምን ይላል? ይሄ ምን ማለት እንደሆነ ልንገራችሁ፣ ተጫዋቾች እንዳያስቡ ማድረግ ማለት ነው። ወይም የተጫዋቾቹን ናቹራል ኢንተሊጀንስ መጠራጠር ማለት ነው። አንተ በምትወስነው ውሳኔ አላምንምና እኔ ምልህን አድርግ እያሉ ያለማቋረጥ መጮህ ማለት ነው። ወይም ተጫዋቾች ላይ ያለ እምነት ማጣት ወይም ዲስትረስት ነው ይላል። ዲስትረስት ነው ይላል። በፊት እንደዚህ ያል ነበር። የተጫዋቾቹን የውሳኔ የመስጠት ብቃት መተማመን አለብሽ። አሁን ዩሊያና ግልስማን ምን ይላል? ቢሆንልኝና ቢቻል የተጫዋቾቹ ጆሮ ላይ ኢርፒስ አድርጌ ስልሳ ሺህ ህዝብ ባለበት ስቴዲየም ውስጥ መልእክቴን በትክክል ለማድረስ እየሆንልኝ ስላልሆነ በኢርፒስ ለእያንዳንዱ ተጫዋች እንዲህ አድርግ እንዲህ አድርግ እያልኩ ባዛው እመርጥ ነበር ይላል። እንዲህ ማይክሮማኔጅ የማድረግ ፍላጎት በዚህ በኩል ሩጥ፣ በዚህ በኩል ፓስ አድርግ እያሉ እያንዳንዱን ተጫዋቹ በራሱ በነጻነት አስቦ ውሳኔ እንዳይወስን የመከልከል ልማድ ነው። ስለዚህ ተጫዋቾች የግል መፍትሄ አይወስዱ እና ስህተት የመስራት ፍርሃት አለ። ድሪብል ለማድረግ የምትሞክሪ ከሆነ ከአስሩ ምናልባት አራቱ ሊሆን ይችላል የሚሳካው። ከተሳካ ውጤቱ ትልቅ ነው፣ ውጤቱ ትልቅ ነው አንዱን ባላ ጋራ ኤሊሚኔት ማድረግ ውጤቱ ትልቅ፣ ነገር ግን እንድትሳሳች ላይሰንስ መኖር አለበት። መበረታታት አለብሽ፣ ምክንያቱም ቴክኒኩ ራሱ ብዙ ስህተት ያለበት ስለሆነ ፓስን የማድረግ ያህል ስለማይቀል እና አንዱ ከዚህ በፊት እንዳነሳ ነው እግር ኳስ የተጠኑ ሙቭመንቶች፣ ስተዲድ ሙቭመንትስ የሚሉት፣ ኮኦርዲኔትድ የሆኑ ሙቭመንትስ ብቻ ስለሚፈቀዱበት እና ልምምድ ሜዳ ላይ ሪኸርስ ይደረጋል አሰልጣኙ ይቀመጣል፣ በድሮውን ይቀርጸዋል ልምምዱን ራሱ ከዛ ህጸት ሲፈልግ ይቆይና ፊሽካ እየነፋ በልምምድ መሀል ይሄ ሙቭመንት ትክክል አይደለም እያለ ኢንተርቬንሽኒዝም ማለት እሱ ነው፣ የበዛ ኮችንግ ማለት እሱ ነው። ስለዚህ ተጫዋቾች ነጻ ስሜት የላቸው ወይም ከልጅነታቸው ቅድም ደግሞ ራሱ ሜሲ ያለው እንዳልኩት ከሰባት አመቱ ጀምሮ አንድ ተጫዋጭ በነጻነት አንድ ቀን ትልቅ ተጫዋች ሆናለሁ ምናምን እያለ አለም አንድ የስድስት ዓመት የሰባት ዓመት ተጫዋጭ ወደ መንገድ ላይ የሚወጣው እግር ኳስ ስሜቱ ስለሆነ የሚወደው ነገር ስለሆነ። ግን ከሰባት ዓመቱ ጀምሮ ውጤት ተኮር መሆን ይጀምራል፣ እና በየጊዜው በየጊዜው እየቀነሰ ይመጣል። ከ2019 20 ጀምሮ በተለይ በላሊጋ ትልልቅ ድሪብለሮች ባየንበት ሊግ፣ የዛሬ 20 ዓመት ዚዳን ነበር፣ የዛሬ 20 ዓመት ፊጎ ነበር፣ የዛሬ 20 ዓመት ቪሴንቴ ነበር ወይም አይማር ነበር ወይም ሌሎች ታላላቅ ድሪብለሮች ነበሩ። አሁን በዚህ ሊግ እየወረደ መጣና ትንሽ ፍንጣቂ ማየት የጀመርነው አሁን እነዚህ ወጣት ተጫዋቾች ብቅ ማለት ሲጀምሩ ነው። ደግሞ ትልልቆቹም ተጫዋቾች ፕሮቴክትድ አይደሉ አሰልጣኞቹም እንዳልኩት ሪስክ ሚኒማይዝ የማድረግ ኳስ እንዳይበላሽ አጽንኦት ሰጥቶ የመናገር ነገር አለ። ግን እንዴት አስፈላጊ እንደሆነ ግን የምታውቂው አሁን በአውሮፓ ሻምፒዮን የሆኑትን ቡድኖች በሙሉ ብታይ፣ ምናልባት ሊቨርፑል ካልሆነ በስተቀር ፔዤ ታላላቅ ድሪብለሮች አሉት። ባርኮላ፣ ደምቤሌ፣ ክቫራትስኬሊያ፣ ዱዌ አሉት ባርሰሎና ድሪብለሮች አሉት ይልቁን ላሚን ያማል በሌላ አይነት መንገድ ቢሆንም ፔድሪም በጣም ጥሩ ሴንትራል ፕሮግሬሽን ችሎታ ያለው ጥሩ አብዶኛ በጠባብ ስፔስ ማለፍ የሚችል ተጫዋች ነው በየሊጉ የተዋጣላቸው ድሪብለሮች ያሏቸው ቡድኖች ናቸው በዚህም አመት ሻምፒዮን የሆኑት በጣም አስፈላጊ ኤለመንት ነው ማለት ግን እግር ኳስ በአጠቃላይ አሁን ብዙ አናሊሲስ አለ፣ ብዙ ዴታ አለ። የጨዋታው ፕሬፓሬሽኑ ከፍተኛ ነው። ቴክኖሎጂው በተለይ ከአሜሪካ ስፖርቶች ከአሜሪካን ፉትቦል ከባስኬትቦል ባለ ተጽዕኖ ምክንያት እያንዳንዱን ቫሪያብል ለመቆጣጠር የሚሆን ዴታ፣ ቴክኖሎጂ፣ ቪዲዮ፣ የጨዋታ ዝግጅት አለ። እያንዳንዱ የጨዋታው ባህሪ በቁጥጥር ስር ያለ ነው፣ ኮንትሮል ነው። እያንዳንዱ ነገር ሞኒተር ይደረጋል። ቅድም ናግልስማን እንደው በሆነ ልኝና ይርፒስ በኖረ ለእያንዳንዱ ተጫዋች ለራሱ በጆሮ በነገርኩት እና እኔ እንዳስብለት በሆነ ነው የሚለው፣ እኔ እንዳስብለት በሆነ ነው የሚለው። ራሱ ተጫዋቹ አይቶ የእኔን የሆነ ውሳኔ ልወስን አይደለም የሚለው፣ እኔ ሊወስንልን። አሁን እሱን እንደ ቼዝ ጠጠር ነው የሚጠቀምበት፣ እንደ አንድ ግዑዝ ነው የሚጠቀምበት ማለት ነው። የቼዝ ጠጠር፣ የቼዝ ጠጠር ነው እና ካስፓሮቭ ነው የሚጫወትበት። በቃ አለቀ። የሆነ ቦታ መዳረሻ ማሸነፊያ ነው። አያስብም፣ የቼዝ ጠጠር ህልው አይደል ነፍስ ያለው አይደል። ኳስ ተጫዋች ግን የሚያስብ ነው፣ የራሱ ናቹራል ኢንቴሊጀንስ አለው። አሰልጣኝ በኤርፒስ ልንገርህ ካለው እኔ እንደማስብ ነው የምትጫወተው፣ አንተን እንደ ቼዝ ጠጠር ነው የምጠቀምብህ እያለው ነው ማለት ነው። እና እንደዛ በሆነልኝ ብሎ ያስባል። እርግጥ ታክቲካዊ ምክንያቶች አሉ። አሁን ለምሳሌ በብዙ ቡድኖች ውስጥ አድቫንስድ ቦታዎች ላይ የምታያቸው ተጫዋቾች በፊት የክንፍ ተጫዋቾችና ጊግስ ወይም ኦቨር ማርስ ወይም ለሉዊስ ፊጎ የሚገኙባቸው ቦታዎች ላይ የሚገኙት ፉልባኮች ናቸው። ፉልባኮች ደግሞ የክንፍ ተጫዋቾችን ያህል የድሪብሊንግ ችሎታ የላቸውም። ስለዚህ ዋና ዋናዎቹ ድሪብለሮች ወደ ሴንትራል ቦታ ሽፍት እየተደረገ እየጠፉ ነው። እነሱም ቅድም እንዳልኩት ግን ደግሞ ወደ መሀል ይገባሉ። ማለት ኢንቨርተር ተጫዋሾች ነው የምትጠቀሚ ኢንቨርተር ተጫዋሾች ትጠቅ ወይም እንዴት ለበ ወደ ውስጥ የሚገቡ ተጫዋሾች ትጠቀሚ ያለሽ ማለት እንደ ሳካ ሳላህ አይነት ወይም አይነት ተጫዋቾች ተጠቀሚ ያለች ማለት ወደ ውስጥ ነው የሚገቡት። ስለዚህ የበለጠ ለኮምቢኔሽን ፕሌ ነው ራሳቸውን የሚያዘጋጁት፣ ፓስ ለማረግ ነው ራሳቸውን የሚያዘጋጁት። ግን ጊግስ ግራ ላይ ይጫወታል ማለት ጊግስ መጀመሪያ ባላጋሮን ለማለፍ ነው የሚያስበው። የግራ እግር ተጫዋች ግራ ላይ በቀጥተኛ መስመር በስትሬት ላይ ነው የሚጫወተውና ስለዚህ ወደ ውስጥ ሰብሮ አይገባም። በቃ ደንበኛ ቀጥተኛ የክንፍ ተጫዋች ስለነበር አሁን ያ እየቀረ፣ ፉልባኮች ናቸው ሀይ ኤንድ ዋይድ የሚጫወቱት። ፉልባክ ደግሞ የነዚህን አይነት ተጫዋቾች ችሎታ ይለው እና ያንን ኢንቱዊሽን ወይም ምናምን የሚሉት አሁን አንዳንድ ቦታ የባህል ጉዳይ እንደሆነ የምታውቂው፣ ለምሳሌ አንዳንዱ ሚስ ኢንተርፕሪቴሽን ነው። ለምሳሌ ክራይፍ ድሪብል አይፈልግም ይባላል። እውነት አይደለም። ድሪብል በጣም ይፈልጋል። እንዳለ ቡድኖቹ ድሪብለሮች ነበሩ። ጓርዲዮላ እንደዛ አይደለም ይባላል። አሁን እንዲያውም ሰባት ድሪብለሮች አሉት ቡድን ውስጥ ሰባት ኤሊት ድሪብለሮች አሉት። እውነት አይደለም። እሱም ግን የሆነ ጊዜ የሆነ ሚስ ኢንተርፕሪቴሽን ይኖራል። እሱ የፓስ ቲኪታካ አሰልጣኝ ነው ብቻ ይባላል። እና ያ የእግር ኳስ ባህል ይሆናል እና አንዳሉሲያና ካናሪ አይላንድ ካልሆነ በስተቀር ወይም በሆላንድ ክሮኒንገን ካልሆነ በስተቀር በሌሎቹ ቦታዎች ላይ ድሪብለር አይፈጠርም ተብሎ ይነገራል። እና ያ ደግሞ የምንወደው ባለ ክህሎት፣ ባለ ፌንታ፣ ባለ አብዶ ተጫዋቾችን የዚዳንን ሩሌት ወይ የእነዚህን ተጫዋቾች ክህሎት እግር ኳስ እየቀማን የበለጠ የተጠና ሙቭመንት ሮቦቲክ የበዛ ኮቺንግ ያለበት የጊግስ ቀጥተኝነት የሮናልዶ ሩጫ ወይም የሮበን ዲያጎናል ወይም የዚዳን እንዳልኩት የዚዳን ሩሌት ወይም የአንዳንድ ተጫዋቾቹ ፔደላዳ ምናምን ጠፋ እና የሚገመት ሆነ እና ያ ደግሞ ከእግር ኳስ ኤክሳይትመንትን እየወሰደብን ነው።